አማራ ህዝብ ላይ ትርክታለህ ትላለህ አይደለ? አንድ የአማራን ወክላለሁ የሚል ፓርቲ ሊቀመንበር የተናገረው ንግግር የአማራ ህዝብ እሳቤ አድርጎ ንግግሩ ትክክል ይሁንም አይሆንም፣ ገብቶሃል? አባባሉ ሰውየው መረጃ ሊያቀርብ ይችላል። የበላይነት የለመደ እኩልነት ይቀፋዋል እያለ አማራ የበላይ እንደሆነ ደግሞ ኮሚኒቲ ነው እያለ የሚገልጸው እዚህ ላይ ባይገርም እንዳልክ ሲናገር ኮሚኒቲ ነው እያለ ያንን የአማራን ህዝብ ነው ሪፈር እያደረግህ ያለ ይሄ የአማራ ህዝብ ላይ የተሰራውን የጥላቻ ትርክት ጥላቻ ብቻ አይደለም፣ መጤ ሰፋሪ የበላይ እየተባለ እንዲጨፈጨፍ የሚሊሊክ ሰፋሪ የሚሊሊክ አንተ የበላይ ነህ እየተባለ እንዲገደል የሆነበትን ስርዓት ትርክት ተሸክሞ ዛሬም ይሄ ማህበረሰብ እኩልነትን ይጠላል ይላል። በጣም የሚያሳፍረው ግን ይሄ ማህበረሰብ አብይ አህመድ ሲመጣ በመላው ዓለም በመላው ሀገሪቱ በሚኖርባት ክልል ውስጥ ሌሳይ ባህር ዳር ላይ ምንድን ነው ያደረገው? አብይ ንጉሥ አድርጎ አብይን በሰረገላ ሰርቶ ወደ ላይ ይዞ የዞረው ከመቶ ሺዎች በላይ ባህር ዳር ላይ ይሄ ማህበረሰብ ነው። ለምን ኢትዮጵያ ስላለ፣ ለምን እኩልነት ስላለ፣ እኩልነት እናመጣለን መደመር ስላለ ይሄ ማህበረሰብ መደመር ውስጡ ነው። ይሄ ማህበረሰብ ኢትዮጵያ ውስጡ ነች። ይሄ ማህበረሰብ እኩልነት ውስጡ ነው። ይህንን ማህበረሰብ ግን በቋንቋ ቋንቋውን ጥሎ የእሱን ማህበረሰብ ቋንቋ ለምዶ በራሱ ቋንቋ የሚሰድበው ደግሞ ካድሬ ሆዳደር ካድሬ አለ እዚህ፣ በጣም በሚያሳፍር ሁኔታ። ይሄ የጥላቻ ንግግር ነው እንዳልክ ውስጥ የማየው ፒውርሊ ኢቪል የሆነ የአማራ ጥላቻ ታነባል። በጣም የሚያስጠላ የአማራ ጥላቻ ነው እየሰማ ያለሁ። ይሄንን ወንድሜ እንዳልክ አንተ ጌታን ተቀብያለሁ ትላለህ አይደል? መጀመሪያ ከአማራ ጥላቻ ነጻ ጌታ ኢየሱስ ክርስቶስ ሰው ሁሉ ሁሉ ነው ብሎ ነው የሚያስበው የሰው አማራ ህዝብ በሄደበት የሚቀጠቀጥ የሚገደል በአንተ አይነት አስተሳሰብ ባለው የፖለቲካ እምነት ነው ዛሬ እየተገደለ ያለ ሰባት ዓመት ሙሉ በየወለጋ ለገጣፉ ቡራዩ፣ ሐረር፣ ድሬዳዋ የትኛው አዋሳ ላይ አዋሳ ላይ እኮ አንተ የምትኖርበት ደቡብ ነ አይደለም እንዴ እጀቶ የሚባል የፖለቲካ እንቅስቃሴ ክልል ብሎ ሲጠይቅ አማሮችን ነበር ያረደው። ቤተክርስቲያን ነበር ያቃጠለው። ያ ስብስብ ለምን አማራውያንን ጥያቄ አልጠየቀም? አይ የእናንተ አይነት ጥላቻ ያንተ ጥላቻ እዚህ ህዝብ ላይ ያደረሰው ነገር እንደዚህ ነው። እኛ እየታገልን ያለ ነው አማራን ወይንም የበላይ ለማድረግ ሳይሆን አማራ ህዝብ ላይ ያለውን ጭቆና፣ ግድያ፣ ጭፍጨፋ፣ ዲሂምናይዜሽን ልክ እንዳንተ አሁን ማንነቱንና ስብናውን የማራከስ ነገር እንዲቆም ኢትዮጵያ ውስጥ እኩልነት እንዲመጣ፣ ለዛ ነው የምንታገለው እንጂ ለበላይ ንሁን ብለን አይደለም የምንታገለው። በጣም አሳፋሪ ንግግር ስለተናገረ ነው ቴዲ። ይሄንን በደንብ አጽንዖት ሰጥቼ መናገርን ፈልገውና፣ ወንድም ወንድሜም ሶራ ቆይ ሁለት ደቂቃ ስጠኝና ልጨርስ። ወንድሜም ሶራ እንዳልከው አንተ የምትኖርበት ሀገር አሜሪካን ሀገር መብት አለ ላልከው፣ አሜሪካን ሀገር ሲስተም አለ፣ መንግስት አለ፣ ሰው አንድ መንግ ዶናልድ ትራምፕ ሄዶ ጆ ባይደን ሄዶ ዶናልድ ትራምፕ ይመጣ፣ ሲስተሙ ፋንክሽን ያደርጋል። ኢትዮጵያ ውስጥ ሲስተም የለም። አንድ በአንድ ግለሰብ ቁጥጥር ስር ያለ መንግስት ነው ያለው። ሁለት በአንድ ፓርቲ ቁጥጥር፣ ትናንትና ቲፒኤልኤፍ የሚባል ነበረ ህዋት ነበር፣ ዛሬ ደግሞ የኦሮሞ ብልጽግና ኦህዴድ የሚፈልጠው የሚቆርጠው ፓርቲ ነው ያለው። እኛ ደግሞ ሀገር ይኑርን፣ ገቨርመንታችን የፖለቲካል ሲስተም በዲሞክራታዊ በሆነ መንገድ ህዝብን የሚያሳትፍ ለህዝብ የተጠራ ህዝብ የሚመርጠው፣ የሚያነሳው፣ የሚያወርደው ሁሉም ማህበረሰብ እኩል የሆነበት የገቨርመንት ሲስተም ይኑረን እያለን ነው የምንታገለ። ያንን የነፈገን ደግሞ እናንተ ዛሬ ጭላ የምትቆሉለት ግድ ሲገድልና ሲያፈናቅል እናንተ ሄዳችሁ ድግስ ውስጥ እንጀራ የምትበሉበት ሆዳችሁን የምትሞሉበት የዚህ የጨፍጫፊ የደም አፍሳሽ ስርዓት ተባባሪ ስለሆናችሁ ነው እያልኩ ነው በግልጹ። በዛ ደረጃ ነው መነገር ያለበት። ኦኬ። ሌላው አዲስ ታይምስ አንድ የታዘብኩት የደበረኝን ነገር ልንገርህ። እዚህ ቤት እኔ ጋር መተህ ትተነተናለህ፣ ታወራለህ። ቤትን ከፍተህ ግን ፕሊስ የሆኑ ደንቆሮ ደንቆሮችን ሰብስበህ በእናትህ አታሰድበኝ። ፕሊስ ጨስ ቅሬታ ካለህ በውስጥ ጻፍልኝ ነው። አላረኩም ነው ማንም የተሳደበ የለም። በመድረኩ ቅሬ ነው ቴዲ ሀሳብ አፍኗል ብለን አንስተናል። ያ እንግዲህ በ ስምንት ደቂቃ ሰጥቻለሁ። በስምንት ደቂቃ የፈለከውን ፖለቲካ ትሰራለ ኤንወይስ እኔ አሁን ለመከራከር ሳይሆን እዚህ ላይ አሁን ቅድም በዚህ ራሱ አሁን ዛሬ ባለው መድረክ እኔ እንዳልክ ፍሎ የሆነ የአማራን ሕዝብ በሚሰድብበት ልክ እንዳልኩ ማህበረሰብ እየጠራሁ እሱን እኮ ለዛ ሰው እኮ እራስን ልትከላከል እዚህ መድረክ የሰጠው ነው ነው፣ አይደለም። እኔ አሁን አንተ በጆሮ ነው የተናገርኩት፣ ልጆች እኔ መድረክ ላይ አይደለም። እናንተን ቀርቶ ማላውቀው ህዝብ እንኳን በጸያፊ ሁኔታ እንዲነገር አልፈልግም። መድረክን ከፍተህ ግን የሆኑ እንዳት በጣም እያባረርኳቸውን ሰዎች ሰብስበህ የምታስረግጠኝ፣ በጣም አዘኘብህ ነበር። ፌር አይደለም። አንደኛ ያ ትክክል አለ ይሄ ይስተካከል ለማለት ነው። ቅሬታ ግን ካለ ቅሬታ ጠይቃለሁ። እንደዛ ካረኩኝ እኔ አሁን አንተንም አንተን የሚጠሉ ሰዎችን ሰብስቤ መጥፎ ነገር መድረኬ ላይ ከተነገረ እኔ እውነት ለመናገር ይቅርታ ጠይቃለሁ። ግን በእኔ ቴዲ መድረኩን አፍነዋል ብዬ ነው ሀሳብ ነው። በጨዋ ደንብ ነው የቀረበው እንጂ እውነት ለመናገር እንደዛ አይደለም እንደዛ አነ ግን በዛ የሆነ ወደ ኋላ ይጃሉ እንደዛ ከሆነ ይቀርጣቸዋል ታስተካክሉ ብላቸው። እሺ ዋናው ነገር ምንድነው? በቃ መድረክ ነው የምሰጣችሁ። ለእንዳልክ የምሰጠውን ስምንት ደቂቃ ላንተ እሰጣለሁ። ሰው ነኝ ማሽን አይደለሁ። ስሳ ሰዓት ግን በውስጥ መስመር ትጽፍልኛለህ፣ አድራሻ ያለ ትደውልልኛለህ። በዚህ ደረጃ ፍሬንድ አሞች ከሆነ አደባባይ ላይ ሄደን ደግሞ መሰዳደብ ያሳዝናል ለማለት ያለው ቴንክ ዩ አዲስ ታይምስ እሺ። በዚህ አጋጣሚ ግን ሁልጊዜ እንደምናገረው ከሚናገሩ እዚህ ቤት ኔጋ መጥተው ፖለቲካ ከሚሰሩ ፖለቲከኞች ማለት ነው፣ ብዙ ጊዜ ነግሬያቸዋለሁ። መድረኬን ተጠቅመው ሀሳባቸውን ሸጠው ጠና አስጥልኝ ብለው ይሄዳሉ። ዋና አማራዎች አንድም ቀን ቤታቸውን ከፍተው ሲሰድቡኝ ወይም ደግሞ ሲያሰድቡኝ ሰምቼ አላውቅምና ለዚህ ምስጋና ይድረሳችሁ ለማለት ያህል ነው። ሌሎቻችሁን ብትሆኑ ማደረገው ነገር ይሄ ነው። በቃ ጀስት ስምንት ደቂቃ እሰጥሃለሁ። ከስምንት ደቂቃ ውስጥ ምንም ላያደርግ አልችልም? ለሀብቴ ስምንት ደቂቃ ሰጠዋለሁ። ተመጣጣኙን ደቂቃ ለልዕልና ስጣት አለው ለእንዳልቅ ስጣት አለው። በዚህ ንግግራችሁ መሀል እንደ የአስፈላጊነቱ ጥያቄ ጠይቃችኋለሁ። ፖለቲካ ትሰራለህ ከዛ ውጭ ምንም፣ ፍሬንዳሞች እኮ የአንድ ሀገር ሰዎች ነን፣ እና በዚህ አውድ ተረዱ ለማለት ያለው ቴንክ ዩ። ከዛ ወደ ልዕልና ነው ሄዶሽ። ልዕልና አንቺም እንደ ሌሎቹ ሰባት ደቂቃ አለሽ። ምን ት ያለሽ በተለይ በአርቲስቶቹ እና በመንግስት ጉዳይ ያለሽ አስተያየት ምንድን ነው? ትሰማለህ? ቴዲ ትሰማለህ? ይሄ የተቸገረው ነገር እኮ ኢትዮጵያ ውስጥ በጣም ከባድ ሲቹዌሽን ውስጥ የሆንበት ምክንያት አንደኛ አርቲስቶችም አይ ቢሊቭ ዴይ ሀቭ አ ራይት የራሳቸው ቮይስ ማሰማት አለባቸው የሚል ራይት ቢሊቭ አለኝ። ፓለቲካ በተለይ ኢንዲቪዲዋሊ ራሳቸውንም ቤተሰቦቻቸውንም ኤፌክት የሚያደርገው ነገር ነው። ሶ ወደድንም ጠላንም የኛ ናቸው ስንል ደዝምን የራሳቸው የፖለቲካል ቪው የላቸውም ማለት አይደለም፣ አላቸው። እንደውም በኦፖዚሽን ሳይድ የመንግስት ተቃዋሚ ከሆንኩኝ እነዚህን ሰዎች ህዝብን እንዲያሳምኑልኝ እንዴት ነው በእኔ ሳይድ ማድረግ የምችለው ብዬ ነው እንጂ እነሱ ላይ በመነሳትና እነሱን በማራከስ እነሱን በማዋረድ የኛ ስንል እኮ እኛም ተንከባክበን ማክበርና ሪስፔክት ማድረግ አለብን ብዬ ነው ማምነው አንደኛ ነገር የራሳቸው ብሊቭ አላቸው ብዬ ስለማምን ፖለቲካል አመለካከታቸው የኔን አይነት አመለካከት ሊሆን ይችላል ብዬ ስለማ እነሱን ፌክት የሚያደርጋቸው ነገር ዳይሬክትሊ ሶሳይቲኑንም በጠቅላላ እንትን ይለዋል። ግን ፐርሰናሊ ፖለቲካ ኢንዲቪጁዋሊ ራሱ የራሳቸውን ፌክት የሚያደርጋቸው ነገር ነው ብዬ ስለማምን ማለት ነው። ትልቁ ችግር ትይ ግን የኦፖዚሽን የሆኑ ግሩፖች ይህን ነገር እየተጠቀሙበት ያሉት እንዴት ነው ነው፣ ለራሳቸው በነፈት ነው ይህን ነገር ኦፍኮርስ መንግስትን ወጠው እንደዚህ ሲሉ የራሳቸው ፖለቲካ ኢንፍሉወንስ ስለሚደረግባቸው ሊበሳጩ ይችላሉ። ያ ነው እኔ ማየው ያለሁት፣ ሲነጫነጩ ሲበሳጩ የምታየው የእኛ ያለን አመለካከት በዚህ ነው እና እንዴት ሳያናግሯቸው እንዴት እኛ እስቲ እንደው አርቲስቶቹስ ብለው ፕላትፎርም ላይ እንኳን እስቲ እናውራ ወይ በጓሮ ቤት ብለው ሳያናግሯቸው እንትን ብለው ኦል ኦፍ ዘ ሳድን ፕራይም ሚኒስተሩ ጋር ሆደው ማናገር ሲጀምሩ መበሳጨት ይጀምራሉ። ስለዚህ ማዋረድ የኢትዮጵያ ደግሞ ፖለቲካ እንደምታውቀው ይሄ በመሳደም በማዋረድ በማሸማቀቅ ካልቸር በጣም መሰበር ያለበት ነገር ነው። ያንን በቃ እንደ ኖርማል እየታየ ስለመጣ ነው ትልቅ ችግር የመጣ ሌላኛው ችግር ደግሞ የመንግስት ደጋፊ ነኝ እያለ አንዳንድ ወጥቶ ማህበረሰብን እንዲህ ቦልድሊ በዚህ አሁን ላይ ባለው ልጅ ምክንያት ባይሆን አልገባም ነበር ባይ ባይወይ የመንግስት ደጋፊ ነኝ ብሎ ማህበረሰብን እንደዛ ሲናገር መስማት ማለት እኔ ምን አይነት ካልኩሌሽን እንደሆነ ሊገባኝ አልቻልም። መንግስት እንዲጠመድ ነው። መንግስት አማን ባይ ላይክ የአማራ ህዝብ ካልደገፈው ካለ እንትን ካላለው አማራ ህዝብ ጠልቶት፣ ኒቲንግ ምንድን ነው ልታገኙ የምትችሉት? ይገባኝ አልቻለም። አንዳንዴ አውቃችሁ ራሱ በኦፖዚሽን ግሩፖች የተከፈላችሁላ ነው የሚመስለኝ፣ አንዳንዴ ማለት ነው። ማህበረሰብን ያክል ገና ለገና መንግስትን በማይንትን በብለህ በሶሻል ሚዲያ ላይ አማራ ለመሆናቸውና መሆናቸውን ማረጋገጥ እንኳን ያልቻልኩላ በጠቅላላ ቅርሻቱን የሚያቀርሸው አማራ ህዝብ ላይ ነው። እንደዚህ አይነት የመንግስት ደጋፊ ስታይ ተሄድ በጣም እንደ መንግስትን እየደገፍኩኝ በጣም ነው የሚያናደኝ። ማህበረሰብን የሚያክል ነገር እንዴት ደይ እናይት ፖለቲካል በግሩፓቸው ጥራቸው፣ ዋና አማራ በላቸው፣ የፈለገ ፖለቲካል ግሩፕ ብለ በስማቸው ጥራቸው። አንድ የአማራ ማህበረሰብ እስቲል መንግስትን የሚደግፍ የለም እየተቃወመ መሬት ላይ ያለውን ነገር የለም ያንን እንኳን ካልኩሌት ማድረግ የማይችል በብሽሽቅ ወጥመድ ውስጥ የተጠመደ በኢጓቸውን ፖርሳይድ ማስቀመጥ ያልቻለ በጠቅላላ የመንግስት ደጋፊ ነኝ ብለው ማህበረሰብን እንደዚህ ቅርሻሽ ሳይቀርሽ ታየዋል ትልቅናቸው የፈለገ ብትለኝ በአማራ ማህበረሰብ ካልደገፈው እና እንትን ካላለው ያለውን እሹ ሶልቭ ማድረግ እንደማይችል እያወቅ የመንግስት ደጋፊ ነኝ ብለ በዚህ በመጀመሪያ ደረጃ እኔ የአማራ ተወላጅ ነኝ። ኢትዮጵያ ውስጥ ካሉ ብሄሮች የበላይ ነኝ ብዬ አላቅም። ማህበረሰቤ ግን በጣም በጣም በጣም ራሴን የማከብር ሌላውን የማከብር ሰው ነኝ። ማንም በሶሻል ሚዲያ ላይ ተደብቆ የሚያወራ ወይንም ማህበረሰቤን ወቶ ሌላውን ከተሳደበ ኤኒቲንግ ያንን ማህበረሰብ ይወክላል ብዬ አላምንም። በስሜ ብዙ አይነት ፖለቲካ ሲደረግ ስላየው ማለት ነው። መጠ ግን ደይ እናይት የመንግስት እንደዚህ አይነት ራሱ ሳይ በጣም ነው እንትን የሚለኝ ቴዲ አሏሽም በዛ ምክንያት ነው ራሱ የገባሁት

ግን ኤቭሪ ታይም ሶሻል ሚዲያ ላይ ወጣ፣ ማህበረሰብን እንትን ኤጂቴት ማድረግ ማለት አንተ ለመንግስት ሳይሆን የምደግፈው ለጠላት እየሰራ ነው ያለው ብዬ ነው ማምነው። እንደዚህ አይነት ንግግሮች ላይ ኒት ቢከርፉ ብዬ ነው ማምነው። ኢንዲቪጁዋል የሀበር ራይት ኒቲንግ ብለህ አመንክ መብት ነው። የአማራ ህዝብን በጠቃላይ ግን እያቀለልክ ወይ ኒቲንግ እንደ ህዝብ እንትን አናንቄ አጣጥዬ ለሌላው እንትን ብዬ እዘልቃለው የሚባል ነገር ለእኔ አይገባኝም፣ ሊገባኝም አይችልም። መንግስት ከእንደዚህ አይነት ሰዎች ራሱን ራሱ ቢያረቁ ለመንግስት በነፈችዋል የሆነዋል እንጂ ሊጎዳ አይችልም ብዬ ነው ማምነው። በዚህ በኦፖዚሽን ሳይድ ላይ ላሉት ሰሞኑን የምታየው ነገር አለ፣ የተረት ተረት አይነቶች። አዎ አብይ እንደዚህ ነበረ፣ እንዲህ ነበረ፣ እንዲህ ያለ እንዲህ ያለ በትላልቅ ደረጃ እኔ ምን አይነት ቅሌት ውስጥ ራሳቸውን ራሱ እየከተቱ እንደመጡ ራሱ እኔ ያላቅ የተናበበ እንደሆነ እያወቅ ኤኒባዲ ብሬን ያለው ያንን ካልኩሌት ማድረግ ያችላል። በዛ በኩል ለመንግስት እየደሰራችሁ ነው ያላችሁት እንጂ ለራሳችሁ ሳይድ እየሰራችሁ ነው ብዬ አላምንም። እኔ በአርቲስቶቹ በኩል ግን ቴዲ ዴይ ሀቭ አ ራይት ቱ ብሊቭ አንለስ በጀርባ የማናውቀው ነገር ካለለ በስተቀር የራሳቸው ኦፒኒየን አላቸው። ዴይ ሀቭ አ ራይት እንደ ኤቭሪ ኢንዲቪጅዋል ራይት ኢትዮጵያዊ የሆነ በአርቲስት ስለሆኑ ብቻ የፖለቲካል አመለካከት የላቸውም ማለት አይደለም። እኔ አንድ ነገር ልበልና ወደ አኪላ አመጣለሁ። እኛ አገር እኛ የምናራምደው ፖለቲካ ራሱ የደንቆሮ ፖለቲካ ነው። ይህን መዋጥ አለብን። ዘጠና ስምንት በመቶ እኛ ስናወራ የምንውለው ፖለቲካ አይደለም። በነገራችን ላይ ፖለቲካ ይመስላችኋል፣ ፖለቲካ አይደለም የምናወራው። በተለይ የሀገር ውስጥ ፖለቲካ ማለት ነው። ፖለቲካ ማለት ቅድም ስነግራችሁ የነበረው ነው። ፖለቲካ ማለት የሥራ አጡን ችግር እንዴት ትፈታለህ? ኦኬ፣ ሰላም እና መረጋጋት የለም። አንተ ስልጣን ስትይዝ እንዴት ነው ሰላምና መረጋጋት የምታመጣው? ኢንፍሌሽን ሰማይ ነግቷል። አንተ ስልጣን ላይ ስትወጣ የዋጋ ንረቱን እንዴት ነው የምታስተካክለው? የባህር በር እንዴት ነው የምታመጣው? እንዴት ያለ ሲስተም ኦፍ ገቨርንመንት ነው የምትመሰረተው? ዲክታተር ነው የምትሆነው አውቶክራቲክ ነው የምትሆነው? ዲሞክራቲክ ነው የምትሆነው? እንዴት ያለ ስቴት ነው የምታመጣው? ዩኒተሪ ነው? ፌዴራሊስት ነው? ምንድን ነህ? እንዴት ያለ የኢኮኖሚ ስርዓት ነው የምትከተለው? ፍሪ ማርኬት ኢኮኖሚ ነው የምትከተለው? ኮማንድ ነው? ሚክስድ ነው? ይሄ ነው ፖለቲካ። ዜጎች በሰላም ወጥቶ በሰላም አልገቡም። እሺ ያህል ዜጋ ነኝ፣ አዋይ ነኝ፣ የኔን ሰላምና መረጋጋት አንተ ስልጣን ላይ ስትወጣ እንዴት ነው የምታስጠብቀው? እኔን ጨምሮ የሀገር ውስጥ ፖለቲካ የደንቆሮ ፖለቲካ እያራመድን፣ እሱም ብቻ አይደለም። ከኛ ሀሳብ የተቃረነውን ሁሉ እናሳዳለን። አንድ የአማራ ልጅ ከፈለገ የብአዴን ደጋፊ መሆን አይችልም። አሁን ባለበት ሁኔታ ላይ አብን መሆን አይችልም። አንድ የትግራይ ልጅ ስምረትን መደገፍ አይችልም። ባይቶናን መደገፍ አይችልም። ሳልሳይ ወያኔ መሆን አይችልም። አንድ የኦሮሞ ብሔር ተወላጅ የኦነግ ደጋፊ መሆን አይችልም፣ ወይ የብልጽግና መሆን አይችልም፣ ወይ ኦህዴድ አይሁንም፣ ወይ ኦፌኮ አይሁንም። ከእኛ ሀሳብ ከመንጋዎቹ የተለዩትን በሙሉ እንደ ታቡ እየቆጠርን የምናሳድድ ይሄ ፖለቲካ አይደለም፣ የእኛ ባህሪ። የእኛ የመጫወቻ ሜዳ ሳይስተካከል ይህንኑ ባህሪ ወስደን ደግሞ አርቲስቶች ጋር እንሄዳለን። ቢመራችሁም ቢመረንም መዋጥ ያለብን ነገር ይሄ ነው። ሰዎች የመልሰላቸውን የፈለጉትን ነገር የማራመድ መብታቸው የተጠበቀ ነው። የኔ ሐሳብ ከእናንተ ጋር ስለተለየ ብቻ እኔን የምታሳድበት ምክንያት የለም ወይም ደግሞ የኔ ሐሳብ ከአንተ ጋር ስለተለየ ብቻ አንተን ማሳድበት ምንም ምክንያት የለኝም። ሐሳብ ካለ ሐሳብህን በንግግር ነው ማሳመን ያለብህ ሐሳብ ካለ በተረፈ ፖለቲከኞቻችን ራሳቸው ቀኑን ሙሉ ህዝብ ስትሳደቡ ምትሉ ናችሁ ቀኑን ሙሉ ማይሰቀጥጣችሁ ኦሮሞ እንደ ህዝብ ሲሰደብ ግራ ነው ምንም አትልም አማራ እንደ ህዝብ ሲሰደብ ዝም ነው ምትለው ትግራይ እንደ ህዝብ ሲሰደብ ዝም ነው ምትለው ብቻ የሆነች ነገር ትገኝ ግር ብለ ትመጣለ። እያንዳንዷን ነገር ደግሞ ከራሳችሁ ከቆማችሁበት ከቆምንበት መሬት አንጻር ነው የምንተነትነውና ይሄ ትክክል አለ። ፖለቲካችን ካልተስተካከለ ይሄ ፖለቲካ ማህበራዊ ጉዳይ ላይ እየገባ ነው፣ ሃይማኖት ውስጥ እየገባ ነው። አሉን የምንላቸው እሴቶቻችን በመፍራትና በመንቀጥቀጥ ልንጠብቃቸው የሚገቡ እሴቶቻችን እየተሸረሸሩ ነው፣ እየተናዱ ነው። ስለዚህ ፖለቲካው ቢስተካከል ይሄ ሁሉ ነገር አይመጣም። አሁን ፖለቲከኛችን ወይም ደግሞ ፖለቲካው ስላልተስተካከለ ነው እዚህ ሁሉ ምስቅልቅል ውስጥ የገባ ነው እንጂ ይሄ እንትንም መሆን የሚገባው ነገር አልነበረምና ይሄ መስተካከል አለበት ለማለት ያለው ኢትዮጵያ ውስጥ